ነበር ተናግረን ነበር እንድንል በዚህ አጋጣሚ ቴሌግራም ላይ የለቀኩት በሚገርማችሁ ሁኔታ በአረበኛ፣ በእንግሊዝኛ፣ በአረበኛ፣ በአማርኛ፣ በህንድኛ በተለያየ ቋንቋ ተተርጉሞ በእንግሊዝኛ በእንግሊዝኛ በተለያየ እንግሊዘኛ ቋንቋ ተተርጉሞ ቴሌግራም ላይ ተለቋልና አማራ ላይ እየተደረገ ያለው ግፍ ለማወገዝ ሁሉም በየ ነው በየመንገዱ መነሳት መቻል አለበት ማለት ነው። ይህን እያነበባችሁ ሸር እንድታረጉትም በዚህ አጋጣሚ በአክብሮ ትጠይቃለሁ ማለት ነው። ሌላው ከምን እንደምንነሳ ባላቅም፣ በመጀመሪያ ደረጃ የአማራ ህዝብ በማንነቱ ነው ዘሩ እየጠፋ ያለ እዚህ ጋ ዛሬው ኦርቶዶክስ ብቻ ስለተገደለ ለኦርቶዶክስ ብቻ አይደለም ድምፅ ምን ሆነው ማለት ነው ለመላው አማራ አማራ ተብሎ ለሚገደለው በሙሉ ነው። ድም ክርስቲያን፣ ፕሮቴስታንት ጆባ ምን አይደለም አማራ ተብሎ ለሚገደለው ግን ሁሌም ድምፄን አሰማለሁ። በዚህ አጋጣሚ ደግሞ በአርሲ ላይ በግፍ ከሀአምስት ያላነሱ በግፍ የተጨፈጨፉ ህጻናቶቹ ያለ ወላጅ የቀሩ በከባድ ስቅሌ ላይ ያሉ ህጻናቶች አሉ። በተለይ ወላድ ሆናችሁ ብሔር ብሔረሰቦች የወለዳችሁ ከተለያየ ልጆቻችሁን ወጣችሁ እስከምትመለሱ ለማየት እንኳን ያሳሳል አይደል በሰልፍ ያ ግን ሁላችንም ግን ደግሞ በሰልፍ ሀይል ሊያንሰው የቻለ ይሄዝ ነው ለምንድን ነው አንደኛ የወላችሁ ባለፈው ላይ ታስታውሱ ከሆነ ይህም ሁሉ መካነ ሰላም ላይ ጭፋ የእስልምና የመብታችን ለማስከበር የተነሱ ተገድለዋል። እንግዲህ የገደላቸው ማንሁ ማናናቅም ያደረጉ አይኪድ ብልጽግና እዛው ውስጥ ተደብቆ ቆይቶ ፋኖ እዛ አካባቢ ቁጥጥር በቁጥጥር ሲቆጣጠረው ፋኖ እንዲጠላ ለማድረግ ነው። አንዳንድ ሰዎች ጭንቅላታቸው የታመመ በሽተኞች አሉች በዚህ አጋጣሚ ማለት ነው። ፋኖ ሙስሊም ጠል ነው እያለ እናንተ ሲጀምር እናንተ ራሳችሁ ስደተኛ ነው የሚባሉ እናንተ ራሳችሁ አጡ ማለት ነው። ላይ ወላሂ አማራ ታለ ይሄ ብቻ ነው። ወለጋ ላይ የመሰሉ አማራ አልሆንም እያለች የተገደለች አይንሻና ወደ ሳውዲ ከዛ ተነስተው ይህው ፋኖ በሰልፍ አማራ ጠየቀ፣ ህዝብ ጠየቀ፣ የሰው ሞት ይቁም ለምን ይገደላል ህዝብ ለምን ይጨፈጭፋል ብሎ ሲጠይቁ ምን እንደሆነ ባናውቅም ሀገሪቷ እንደዚህ እያዋረደ ምንድን ያሉት ሱፍ ታቀብሏቸው ስላለ ከዛ ፋኖ ነፍቱን ሲነሳ በምን እንደተነሳ ሁላችንም ለሁላችን ግልጽ ነው። እንኳን አይደለም ለኛ ለአማራዎች ለአማራ ለአልሆነው ለገዳዩ ለአብይ አህመድ ለአስገዳዩ ለብልጽግና ስራት እንኳን ግልጽ ነው ማለት ነው። ከምን ተነስቶ ዛሬ በምንደረጃ እና አንዳንድ ጭንቅላታችሁ የሌላችሁ በተለይ ሃይማኖተኛ ነኝ የምትለው በኦርቶዶክስ ሆኑ ባህል በምስል አናርም እናንተ መጀመሪያ ራሳችሁ ጠይቁት። ራሳችሁ እውነት እናንተ ሃይማኖታችሁን ትወዱታላችሁ? እውነት ራሳችሁን ትወዱታላችሁ? ሃይማኖትን የሚወድና የሚያክብር በዚህ ልክ የዘቀጠ ንግግርና ሀሳብ አያስብም። ይህን ነው ልናገር የምችለው። ክርስትና እምነትም ያላችሁ እስልምና አባቶች ሲገደሉ መስጊድ ሲፈርስና ግፍ ሲፈጸም በዝምታ ያለፋችሁ እናንተ ራሱ የክርስትና ሃይማኖታችሁን ወይም ማንነታችሁን አቶ ይህን ነው ልነግራችሁ የምችለ እያንቀራችሁ ትፉት፣ እየመረራችሁ ትፉት። ማለት ወያኔ እየዘራው አብይ እያጨደው ነው ያለ አሁን። ስለዚህ በቃ የኢትዮጵያ ብሔር ብሔረሰብ ከዚህ በኋላ ይኸው እንግዲህ እስካሁን ድረስ አማራ ተብሎ ነው ሙስሊም ክርስቲያን አንድ ላይ በግፍ ሲጨምር። በእውነት ግን ወለጋ ላይ ሙስሊም ክርስቲያን ሳይመረጥ በአንድ ላይ በግፍ ተገለው በግሪደር ተቆፍሮ አልተቀበሩም? ያ ግን አያማችሁም። ትነት ወንዶች ማለት ነው እዛ ኮዬ አስክሬናችሁ እኮ ምን አይነት ጭንቅላት ቢኖራችሁ እንደሆነ እኔ አላቅም። ምን አይነት በተለይ አማራ ሁናችሁ፣ በተለይ የአማራ ተወላጅ ሁናችሁ በዚህ ልክ የዘቀጣችሁ እናንተ የቅዱስ ቁሯን ቃል ማታቁት፣ የመጽሐፍ ቅዱስ ቃልን ማታቁት፣ ይህን ልነግራችሁ የምፈልግ ጥሉኝ፣ ውደዱኝ፣ አትውደዱ ልቤ ውስጥ ያለውን ነው የምናገረው። ተው ነገ ቤታችሁ ይሄ መከራ ይገባል። ዛሬ ቤታችሁ ካልገባ ነገ ቤታችሁ ይግባል። ለውጣ ነገ የግፍ ግድያ እነዚህ ህፃናት ያለ ወላጅ የቀሩበት የቀሩት ህፃናት ነገም እናንተ ቤት ያለ ወላጅ ያስቀራችኋል። ተው ታው አታፊዙ። የዘኝነት ኃጢያትና ሀራም እስኪ ለተገደለ ህዝብ ድምፅ ብትሆኑ ምን ትሆናላችሁ? አገራችሁ ላይ ለሚሞተው፣ ለሚጨፈጨፈው ለማዳረግ ለማጣላት የተደረገው እኛ እንደነን። በተለይ ደግሞ ሚዲያ ያላችሁ እሺ፣ በተቻለ የምትሆኑ አላችሁ፣ በዚህ አጋጣሚ እናመሰግናችኋለን። ግን ይሄ በቂ ነው ወይ? ትናንትና እኮ ፋኖ ትግል ሲጀምር የሚገርማችሁ ትግሬ ተወላጅ የኦሮሞ ተወላጅ የደቡብ ለምሳሌ ለገንዘብና ዶላር ሊያገኙ ፈልገው ታላቅ ጀግና ሰበር ዜና ብለው ይገቡ ነበር። ሰበር ዜና ማለቱ አይደል ሀሳብ መስጠት። ዛሬ ግን ምንድን ነው ያደረጉት? እኛን በአፍሪካ አካውንት እየመጡ እኛ ነው ሲሰድቡ ሲሳደቡ ይላሉ ሳደባቸው አልተሳደባቸው ነው የተደረገው። ሌላው በቆቦ ከባድ ነው ብቻ ምን ብዬ እንደምናገር ባላውቅም ለማንኛውም ሁላችሁም በጥንቃቄ እኔ የሀይማኖት አባቶች ናቸው የሚያሳዝነው እና የሚያስገራችሁ ዲስኩር እና የሀይማኖት አባቶች ናቸው በጣም የሚያስደንቅ እዛው ጨርሱት ማለት ነው ሆዳሞች አግበዝብሰች ማላቸው አላችሁም ዛሬም ነገር ትውልድ ይቅር የማይላችሁ ትውልድ ይቅር አይላችሁ። እውነት ነው የምነግራችሁ። በጭራሽ ትውልድ ይቅር አይላችሁ። ሌላችሁም አይገባ እየተነሳችሁ በግፍ ሲገደል ህዝብ ዝም ያላችሁ፣ እኔ ኤርትራዊ ነኝ በዝምታ ያለፋችሁ ጨካኞች፣ ለገንዘብ ራሳችሁን የሸጣችሁ፣ ሕይወታችሁን የሸጣችሁ፣ ማንነታችሁን የሸጣችሁ ናችሁ። መቸም ይቅር ኤርትራዊና አማራ አንድ ነው። መቸም ቢሆን ይቅር ልንላእና ስማይየ ህዝብ እየተገደለ እየተጨፈጨፈን ለዚህ ህዝብ ድምጽ ሁኑ። በድምጽ የሚመለስ አይደለም። ብሄር ብሄረሰብ ተነስተ ታገለ፣ ከፋኑ ጋር ታገለ። ራስህን አደራጅ ከፋን ነገር ተውና፣ እሽራ እውነት ታገለ፣ ጀግና ሆነ፣ ውጣ። አገሪቱን እየተገደልን ያለው እየተጨፈጨፍን ያለው ይህን ያልነው በተለይ አማራ ወጣት፣ እየተጨፈጨፍን ያለው በተለይ አማራ ወጣት። ስደት ነገም ዛሬም አይቀርልህም። ወጣት ሀገሪቱን ባዶ አድርጎ መሬቱን ሊወር እውነት ደከመን እኮ ስንቴ። ጩሁ ለዚህ ህዝብ፣ ጩሁ ለዚህ ህዝብ ድምፅ ሁኑ ለዚህ ህዝብ ባካችሁ እያል መለፍለፍ እኮ ደከመን። እኛስ ራሱ ምንድን ነው የምንጠብቀው? ወለጋ ላይ በግፍ ተገደሉ። እናንተ ብዙ ነገር መስራት ትችላላችሁ። አማራ ክልል ላይ በግፍ ተገደለ እያወጣ ከቤት አራስ ህፃን ሳትቀር አዛውንት፣ የሰማንያ ዓመት አዛውንት ሳይቀር በወሎ በሸዋ በጎንደር ተጨፈጨፍነ አለቅነ አለን። አሁን ደግሞ በሀረ የሚሄዱ የመለይ የመለይ ጠዋት ቪዲዮ ሰይቻለሁ የመለይ ከአስር ሺህ ያላነሱ ስደተኞች እንዳሉ ነው እየተነገር ያለ ተናግረናል። ስለዚህ እኔ ለእነሱ ድምጽ ሆናል

ብላችሁ ይህን ስርዓት እንዴ ሀገራችን እና በለጸግ ነው የሚል ሀገሪቱን እኮ እያዘቀዘቃት እኮ ነው ያለ እየጣላት እኮ ነው ያለ እየጨፈጨፋት እኮ ነው ያለ በግፍ እየገደላት ነው ያለ ይህን ልገዳይ ስርዓትና በቃ ነው ብሎ መስ ወይስ እንደገና መሸሸት ነው የሚሻላቸው ይኸውም እኮ እነዚህ እኮ ገና ያልታወቁት ናቸው ምናልባት በፐርሰንት ናቸው አስር ሺ የተባሉት የመለይ በግፍ እያታየ ያለው ስደተኛ ወጣት ታዳጊ ይህን ስራት ማወገዝ እጅግ በጣም ያሳዝናል። መርቲ የሁለተኛ ግድያ ትናንትና በምሥራቅ አረጌ አርሲ ዞን በመርቲ ወረዳ ከአቦምሳ ወጣ ብላ የምትገኝ ጋዶ ተብሎ በሚጠራው ቀበሌ ለስድስት ኦርቶዶክሳውያን በግፍ መገደላቸውን መረጃው ማጋረታችን የሚታወስ ነው። አሁንም በዚህ ወረዳ ከአቦምሳ ወጣ ብሎ የሚገኘው ፈንቀሳ በሚባል ቦታ እንዳለ መኮንን የሚባል ኦርቶዶክስ በግፍ ተገድሏል። በየቀኑ የወገኖቻችን ሞት ዜና እየዘገቡ ብቻ መኖር ደስታ ደስታ ይቻላል። የዞኑ ህዝብ ራሱን የሚከላከልበት መንገድ ከማመቻች ውጭ ሌላ አማራጭ የለምና ታዲያ ራሳቸውን ማስከበር ያለባቸው ራሳቸውና ገናም ትንገበገባላችሁ ነው። ለማንኛውም ኦርቶዶክስ አማራ አማራ ኦርቶዶክስ አማራ አማራ ኦርቶዶክስ አማራም በምሥራቅ አርሲ አርሾካ ወረዳ ላይ ከመስከረም ሁለት ከመስከረም ዝርዝር ከተገደሉ መካከል ከተገደሉት መካከል ይላል። በነገራችን ላይ ስም ዝርዝር ማውጣት አይደለም። ወጣቱ እንደተባለው መደራጀት፣ ወጣቱ መቆም፣ ወጣቱ ለማንኛውም በቃ ብሎ ሁሉም ሊታገል ይገባል። በቃ ይህን ነው ልል የምችለው፣ ሌላ ነገር ልል አልችልም። ይመለከተናል። ዝም አንበር ማለት ይፈልጋለሁ ስለዚህ እባካችሁን እንደ ሕዝብ እየተገደልን ያለ ነው። እንደ ሕዝብ እየተጨፈጨፍን ያለ ነው። በቃ ሊባል ይገባል። በቃ ብላችሁ ልታስቆሙት ይገባል። ሕዝብ እያለቀን ያለው አሁን። የዛሬ ስንት የሆነ ጊዜ አካባቢ እንደዚህ ሻሸመኔ ላይ። ስለዚህ ሁላችንም ይመለከተናል። ሁላችንም ማስቆም መቻል አለብን። ማስቆም የምንችለውን ነገር እያስቆምነ ወደፊት እንድንጓዝ ጀግኖቻችን እንድናግዛቸው ከጎናቸው እንድንቆም እላለሁኝ። ሁላችሁም ለነበረ ጊዜና ሰዓት ከልብ አመሰግናለሁኝ። ለሞቱት እህት ወንድሞቻችን፣ በየትም ቦታ ላይ ላላችሁ በዚህ ስቃይ ላይ በህመም ላይ በተመታችሁ ቆስላችሁ ላላችሁ ህፃን ታዳጊዎች እጅግ በጣም ምረት እንዲለክላችሁ ለምናለሁኝ። ለተገደሉትም ነፍሲ ማር አላህ ራህማም። ለሙስሊም እህት ወንድሞቻችንም እንግዲህ አሁንም አሁንም ፀንታችሁ ቁሙ። ፀንተን እንቁም ማለት ፈልጋለሁ። ስለነበረን ጊዜ እናሰት ከልብ አመሰግናለሁ። ድል ለፋኖ፣ ድል ለአማራ፣ ድል ለተገፋው ወገናችን። እውነት ታሸንፋለች። እንግዲህ ሁላችንም የምንችለው እናድርግ ማለት ፈልጋለሁ። ይህም ቪዲዮ ላይክና ሼር አድርጉ፣ ሰብስክራይብ አድርጉ። አመሰግናለሁ።